ምን አይነት መልስ ተሰጣችሁ፣ ማዛ ውጅብቱም ማለት ማዛ አጃበትኩም ቢህ ኡመሙኩም አለቲ አርሰልቱኩም ኢለይሃ እኔ ወደ እነሱ እናንተን የላኳችሁ ህዝቦች፣ ሰዎች ምን ብለው መልስ ሰጧችሁ ሲላላህ ይጠይቃቸዋል? ቃሉ ላ ዒልመ ለና ሙፈውድን አልጀዋበ ኢላ ላህ እንደ አጓድሉ በፍርሃትም መልሱ አላህ ዘንድ መሆኑ ይታወቃል። አላህ በሁሉ ነገር ላይ አዋቂ ነውና፣ ላ ዒልመ ለና እውቀት የለንም እኛ፣ አንተ ታውቀው የለም ኢነካ አንተ አላሙ ልግዩብ ነሆ አንተ ድብቅን ነገር ሁሉ አዋቂነህ አ ዓላም ነው ያሉት ዓሊም ሳይሆን ዓላም እጅ ባለ ጊዜ አውሳ ሆይ ብነ መርየም እዝኩር ኒዕመቲ عለይክ በአንተ ላይ ያዋልጉትን ጸጋይን አውሳ ዋላ ዋሊደትክ በእናትህን በመርየም ላይ ኢዛ አየቱከ አንተን በረዳሁ ጊዜ ቢሩሂል ቅዱሲ በተቀደሰው መንፈስ በጅብርኢል ع ሰ ብኑ መርያም ተአምራትን ይዘሩ ዘንድ አላ በጅብሪል ቀዋቡ አበረታቸው። ጅብሪል አለ ሰላም የነቢያት ጓደኛ ናቸው። ሀዛ ናሙሱ ለ ካነ ያእቲ ሙሳ እንዳሉት ወረቀቱ ብኑ ነውፈል ነብዩ ስለى ያዩትን በነገሯቸው ጊዜ ቱከሊሙና ና ፊ ልማህዲ በአንቀልባስ አለ ታዝለህ በአንቀልባስ አለ።

ወልሕክመተ ጥበብን ባሳወቅኩ ጊዜ፣ በልቦና ባሳደርኩ ጊዜ ወተውራተ ተውራትንም ወል እንጂላ ለ ስለዚህ ኪታብ የሚለው ተውራትና እንጂልን አደለን አልከጥ ባለነው እነሱማ እዚ ላይ ተጠቀሱ። ወተውራተ ተውራትንም ባስተማርኩ ጊዜ በሙሳ ላይ የተወረደው ምክንያቱም ያስተዳድሩት የነበሩበት ህግ ተውራት ነው። ወል እንጂለ እንጂልን ባስተማርኩ ጊዜ በአንተ ላይ

እውነተኛ በራሪ ትሆናለች በእኔ ፈቃድ። ወቱብሪኡ ልአክመሃ አይነ ስውር ሆኖ የተወለደን ስታድን ስታሽር ወላብረሰ ቆዳው ላይ ለምጽ ያለበትን በማበስ ብኢዝኒ በፈቃዴ በምታድንበት ጊዜ በአንተ ላይ ያዋልኩትን ጸጋዬን አውሳ። ወይዝ ትኽርጁ ልመውታ ሙታንን ከቀብራቸው ቢእዝኒ በፈቃዴ በምታወጣበትም ጊዜ በአንተ ላይ ያዋልኩትን ጸጋይን አውሳ። ወኢዝ ከፈፍቱ በኒ ኢስራኤላ፣ የእስራኤል ልጆች ካንተ እጃቸውን በሰበሰብኩ ጊዜ አንከ ኢዝ ጅእተሁም ብልበይናት በተብራሩ ምልክቶች፣ ተአምራት፣ አንቀጾች ወደ እነሱ መተህ ፈቃል ለዚነ ከፈሩን ምንሁም ከነርሱ ነኛ የካዱት ብለዋአሉ። ኢን ሃዛ ይህ አይደለም ኢላ ሲሕሩ ሙቢን ግልጽ የሆነ ድግምት እንጂ ሌላ አይደለም ብለዋአሉ። ሙታንን መቀስቀስን አዋፍን ከጭቃ ጠፍጥፎ ሩሕ አላህ ነፍቶበት መብረራቸውን ይሄ ሁሉ አይተው ይ ድግምት እንጂ ሌላ የሆነ ድግምት እንጂ ሌላ ምንም አይደለም አሉ የአይሁድ ካህናት መሪዎች ሆነው ሌሎችም አይሁዶች። ወይዝ አውሃይቱ ኢለል ሐዋርይን ወደ ሐዋርያቱም ማለት ነው። ኩላሰቱ አስሓቢ አረጁል ነው የአንድ ሰው ምርጥ የተባሉ ጓደኞቹ ቅርቦቹ ናቸው ሐዋርያት ወይዛ ወሃይቱ ኢለል ሐዋሪዪን ወደ ሐዋሪያቱ መልእክት ባስተላለፍጉ ጊዜ አናሚኑ ቢ በኒ አመኑ ወቢረሱሊ በመልእክተኛይን በኢሳ አመኑ ብዬ መልእክት ባስተላለፉ ጊዜ ቃሉ ብለዋሉ። አመና አመንን በአንተም ጌትነት በኢሳም መልእክተኝነት ወሽሃድ ቢያነና ሙስሊሙን እኛ ላንተ ታዛዦች ሙስሊሞች መሆናችንን መስክር ብለዋሉ። اذ قال الحواريون ሐዋሪያቱ ባሉ ጊዜ አውሱ ያ ኢሳ ብነ መርየመ ኢሳ የመርየም ልጅ ሆይ፣ ሀል የስተጢዑ ረቡክ ጌታ ይችላልን? ይሄ ማለት በአላህ ችሎታ መጠራጠር አይደለም። ረቢ አሪኒ ከይፈቶ ሕይል መውታ እንዳሉት ሀል የስተጢዑ ረቡክ ይፈቅዳሎይ ማለት ነው። እዚ ላይ እንጂ የመቻል አይደለም ጌታ ይፈቅዳልን ማለት ነው ግን ጌታ ይችላል። ሀል የስተጢዑ ረቡክ ና ሀል የስተጢዑ ረቡክ ኢዛ ደዓውተሁ አንዩነዝለ ማኢደተን ምን አሰማዕ ማለት ነው እና ሀል የስተጢዑ ረቡክ አንዩነዝለ ዓለይና ማኢደተን ምን አሰማዕ። ምክንያቱም አምነዋል ከሰማይ ማእድን የተሰራ ምግብን የተዘጋጀ ምግብ ነው ስለዚህ ሚል የተዘጋጀ ምግብ ያንን ሊያወርድልን ይችላል ከሰማይ። ቃለ ተቁላሃ አላህን ፍሩ እንዲያትጠይቁ ኢንኩንቱም ሙእሚኒን አማኞች ከሆናችሁ አላህን ፍሩ ካሉ ብለው አሉ። ኑሪዱ አንናአኩለ ሚንሃ ከሰማይ ከተወረደው ማእድ ልንበላ እንፈልጋለን፣ ወተጥመኢና ቁሉቡና ልቦቻችንን ትረጋጋ ዘንዳሉ ይህን ኢብራሂም ጠይቁ ቃል ቃለ በላ ወላኪን ሊያጥመኢነ ቀልቢ ልብ ይረጋጋ ዘንድ፣ ይሄ ዓይነል የቂን እንዲሆን ወነዕለመ ልናውቅም ዘንድ አንቀድ ሰደቅተና በገባልን ቃል ኪዳን እውነተኛ መሆንን ልናውቅ ዘንድ ወነኩነ ዐለይሃ ሚነ ሻሂዲን ይኸው ዒሳ ከሰማይ ማእድ አውርዶልን በልተናል ብለን እሰወይ ዘንድ ከመስካሪዎች ልንሆን ዘንድ አሉ።

እንጂ ዒድ የሚባለው ሌላ ጊዜ የዑድ ነው፣ የዑድ ስለሚመላለስ ነው ባእል ማለት ነው። እዚ ላይ ግን ዐላመተ ወብርሃነን ማለት ነው። ቃለ ዒሳ ብኑ መርያም አላሁመ ረብና አንዝል ዐለይና ማኢደተን ሚነ ሰማ፣ ከሰማይ የተዘጋጀ ማዕድን ምግብን አውርድልን፣ ተኩኑ ለና ምትሆንልን፣ ዒደን ዐላመተ ወብርሃነን፣ ምልክት ማስረጃ ለአወልና ወአኽርና ለመጀመሪያችንም ከዚህ በኋላ ለሚመጣውም ለኋለኛው ትውልድ ይሄ ነው። ወአየተ ሚንከ ካንተም የሆነ ተአምር ይሆን ዘንድ እና ወይ ደግሞ ዒድ የሚሆነው ከምን አንጻር ነው ሲባል የኩኑ የውሙ ኑዙሊሃ ዒደን ማለት ነው። ኑዓዚሙሁ የሚወርድበት ዕለት እኛ ምናተልቀው የሆነ ቀን ይሆናል። ለምሳሌ አይሁዶች ነሳራ እንዲያለ ነገር እነሱ ዘንድ ይበዛል። አልየውም አክመልቱ ለኩም ዲነኩም ወአትመምቱ ዓለይኩም ኒዕመቲ ወረዲቱ ለኩም ኢስላመ ዲና። ስለዚህ አይሁዶች ምናሉ እናንተ ውስጥ አንድ አንቀጽ እናውቃለን እንዲ የሚልን እኛ ዘንድ ቢሆን እንዲ ያለውን ቀን እኛ ዒድ አድርገን እንይዘው ነበረ ብለዋል እ ስለዚ ስለዚህ ኑዓዚሙ የውመ ኑዙሊሂ ማለት ነው። ያን ጊዜ ደግሞ ዒደን በዓል ይሆናል። ሊአወሊና ዋአኺሪና ወአየተ ሚንከ ከአንተ የሆነ ተአምርም ሲሆን፣ ወርዙቅና አንተ ሲሳይን ለግሰን፣ ወአንተ ኸይሩ ራዚቂን አንተ ከመጋቢዎች ሁሉ በላጭ ነህና።